በጣም ለምድር ዛሬም ዝንጥብለው አባት ሆኖ ለምን ይታዩበታል? ትክክለኛ አዎ፣ መናፍቅ የሚለው ስያሜ መሰጠት ያለበት ለኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ከካንሰር ይፈወሳል ብለን ይዘነው ሄደን ስሙን ጠርቶ እንተና ይባላል አለኝ። አዎ ብለን በቃ ተፈውሷል፣ ይዛችሁት ይሄዱዋል። እኛ ግን ከጎፋ ይዘነው ቄራ ሲደርስ ነው ሞት። ከቤተ ክርስቲያን ወጣ። እግዚአብሔር ምስክር። እርሶን እድል ልስጦትና አንተ ሐዋርያም አይደለም ማፊያም ስተዋል ማለት ነው። አሁንም እርሶ ይቅርታ ጠይቁኝ ነኝ ኖ ምክንያቱም አልጠይቅም። መንገድ ላይ አሁን ለምሳሌ ይህንን የመሪጌታ ልብስ ለብሰው እየሄዱ ቢጠየቁ፣ መታወቂያ አምጡ ቢባሉ፣ የት ካህኖት የት ነው ቢባሉ ምን ይላሉ? ማን ነው የሚጠይቀኝ? መንገድ ላይ ቢጠየቁ፣ ጭፈራ ቤት እየገቡ እነሱም አልተጠየቁ ሽንት ቤት ለሶስት ቀን ሽንት ቤት ጌተን ተፈጠፈብኝ። አስሮ ገርፎኛል። እና በቤተ ክህነት ውስጥ ነው ይሄ የተፈጸመው ማለት ነው። ብዙ ጳጳሳቶችም እጅ አለበት። ባጭሩ ለማስረዳት ያክል እዛ ውስጥ መግደያ ያላቸው፣ እዛ ውስጥ መግረፍ ያላቸው፣ እዛ ውስጥ ማስወገር ያላቸው ፌር ነው መልስ ይጠይቃል ይሄ ነገር ማለት ነው። ይሄ ለቢዝነስ እኮ ነው። አንተ በኋላ የእጅህን ታገኛታለሽ። የተናገርከው የሰው ሃይማኖት እራሱ አይነካም ነበረ ብታውቀው ኖሮ ማለት ነው። ግን አንተ ያልተማርክ መሃይ ይምረ ደደብ ስለሆነ እዚህ የተሰበሰባችሁት ይሄ ያወራው አፍ የእጅህን ታገኝበታለሽ። ማርያም ታማልዳለሽ፣ ታገኛለሽ። አጋሰስ እምታጋጭ ልጅ ነው ያለው። ቆይ በተራ ተራ ተሳደቡ እንጂ በተራ ተራ ተሳደቡ። ጤና ይስጥልኝ። እግዚአብሔር ሰው እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። ብሌን የምትባይ እህት ሃይማኖትሽ ስድብ ነው። እንዲ ያስተማረሽ እውቀት ካለሽ በእውቀት ሞግችው፣ ጠይቂው። እሱ የጽድቅ ወንጌል ነው የነገረሽ። በተረፈ ማርያም እንደዚህ የሚያድን ልጅ ነው ያላት ማርያም በጽድቅ ቅድስት ድንግል ማርያም ቅድስት ነች። እንደናንተ ጋጠ ወጥ አይደለችም እሷ። ጌታዬ ነፍሴ በአምላኬ ሐሴትን ታደርጋለች የባሪቱን ውርደት ተመልክቷልና በእኔ ድንቅን ሰርቷልና ብላን የተናገረችው እናንተ የፈጠራችኋት በእንስራ ጠላ ሞልታችሁ ግምጃ የምታለብሷት ማርያም እሷ ማርያም አይደለችም፣ ጣዖት ነች እሷ። ስለዚህ ተመለሽ። መጀመሪያ የእግዚአብሔርን ሰው ከመስደብሽ በፊት እውቀትን ተማሪ። ድንቅ ነገር ያስተምርሻል። በህይወት ምስክርነት፣ በእውቀትም በክህሎትም ሊያስተምርሽ የሚችል ታላቅ ሰው ላይ አፍሽን ባትከፍቺ መልካም ነው። አፍ መክፈት ካለብሽ ከጣዖቶችሽ ላይ አፍሽን ክፈቺና ከዛ ነፃ ውጪ። ጥበበኛ ሰው እንዲህ ነው ነፃ የሚወጣው። ለዚህ የማርያም ተከታይ ከሆነሽ ማርያም ቅድስት ነች፣ ንጽህት ነች። ማርያምን ስሚያት፣ ገብርኤልን ስሚ፣ የእግዚአብሔርም ሰው ስሚ። ሃይማኖታችሁ የሚያሰድብ የሚነግሯችሁ፣ ስድብ ብቻ ስድብ ብቻ ጥላቻ ብቻ ስካር ብቻ ዘፈን ብቻ። እፈሩ እንጂ እናንተ አይ አይበቃችሁም። በዚህ ሚዲያም እንደገና ሰውን መዘርጠት፣ ስርዓት አርጊና ተማሪ ጸጥ ብለሽ በእግዚአብሔር ሰው ደግሞ ተደራርባችሁ ምናምን አትሳደቡ። እናንተ አሁን ለመሳደብ ተሳድባችሁ በረከት የምታገኙ ከሆነ አመት ተሳደቡ። አይበቃም። እን ተሳደቡ ደቂቀ እስጢፋኖስን ገደሏቸው ደብረ ብርሃን ሐሰትን አ ኦርቶዶክስ ማለት ያጋን ትምህርት ትምህርት ነው። ይህንን አምናችሁ ተቀበሉ። ዘራ ያዕቆብ ያመጣባችሁ ድሪቶ ያጋን ትምህርት ነው። ኦርቶዶክስ ተዋህዶ ማለት ያጋን ትምህርት ነው። በደብረ ብርሃን የተጀመረ ደብረ ኢባ አይደለም። በነገራችን ላይ በራስ ኮንቴክስት እሱ አልመለሰልህም። ስለዚህ እኔ ልመልስልህ ባንተ ኮንቴክስት ስለሚገባ ነው። እሱ አልመለሰልህም። ስለዚህ ስርዓት አርጉና ተማሩ ያለበለዚያ በራስ ኮንቴክስት መልስ ይሰጣቸዋል። ያስተማርክ ስማ፣ ስድብ እያስተማርክ ደግሞ ስድብ። ኦርቶዶክስ ጣዖት ያጋንን ትምህርት ነው። እፈርበት። ጣውላ መርካቶ የሚቀጠቀጥ ጣውላ፣ በዚህ ማፈር አለበት። ወንጌልን በሚሰብ በማስረጃ በውቀት የሚነግር ሰው መናገር አትችልም። ሞራሉ የላችሁ። ወንጌልናወንጌል መገለጫ ስካር፣ ስድብ፣ ዘፈን፣ ዝሙት፣ እርኩሰት፣ ጣዖትን ማለት ስለተናገርክ፣ እውነት አለኛ ስለተናገርክ፣ ስላወራ እውነት፣ ተመለስ፣ ተመለስ